የሔርሜላ ሙጫ መሆንና የሔርሜላ መዥገር መሆን ነው ከምንም በላይ የሚገርመኝ ነው። በእግዚአብሔር ሰላማቸውን በፍጹም የምትፈልጊ ሴት አለሽ? ሰላማቸውን ብትፈልግ ቡታጅራ ድረስ ጭራሽ እሱ ምን ያገባሽ? አንቺ አንቺ ሰላም ፍጠሪ አንቺ ሰላም አትፍጠሪ። ውጪ ከተባልሽ እኮ ቆይተሻል። አንቺ እነሱ ሰላም የሚያገኙት በአጠቃላይ ሙሉ ለሙሉ አንቺ ከህይወታቸው ስትወጪ ብቻ ነው። ውጪ ውጣ ሰላሙኑ ምናምን ብለሽ ትያለሽ። የሰላማቸው መበጥበጥ ዋና መንስኤ አንቺ ሆነሽ ሳለሽ ሰላም እንድትፈጥፉ እፈልጋለሁ፣ እሱ እንዲጎዳ አልፈልግም። ሲጀመር ጉዳታቸውን ስለፈለግሽ መስሎኝ። ጭራሽ እሱ ሰላም እሷ ናፍቃኛለሽ ብሎ ቦታ ጅራ ሄዶ አንዱ ለቀን ሰላም የሆነ ቪዲዮ አየሽ ና ብዋ አደረገሽ ና ሄድሽ ደግሞ አገኘሻት ጭራሽ። የኛ ሰላም አፍጣሪ በመጀመሪያ ግን ሰላም ጤና ይስጥልኝ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኝ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታዬ ይድረሳችሁ። ሰላማችሁ እንደምድራሹዋ ብዝ ተረፍርፍ ይበልልኝ። እንዴት ነው? ሰብስክራይብ ሰብስክራይብ ሰብስክራይብ ቪዲዮንም ሲጀምሩ ላይክ፣ ሀሳብ አስተያየታችሁንም በኮሜንት መጫወቻ ላይ ያስቀምጡልኝ። ትናንትናና ዛሬ ድክም ብሎኛል። ይሄ ምንድነው የሚባለው ይሄድን እየዋለን እየመጣን ነው እንግዲህ እግዚአብሔር መቼ እንጀራችንን እንደሚከፍትልን ባናውቅም። ብዙዎች ያወራሉ፣ ግን እንደሚያወሩት አይደለም። እንትን ምንድን ነው የሚባለው ስራ ዱባይ እየተከፈተው ማለት ነው፣ ግሎባል ቪሌጅ። እና ያው ትላንትናም ዛሬም ድክ ነው ያውም፣ ዛሬ በግርግር ግፍትርትር አድርጌ ምናምን ነው ለማለት ነው የገባሁት፣ ሳልከፍል። ትናንትናም ትላንትናም ሳልከፍል ዛሬም ሳልከፍል፣ ብከፍል ግን 25 ብር ነው። ከፍዬ ስራ ፍለጋ የምዞረው አስባችሁታል? 25 ብር መግቢያ ከፍላችሁ ስራ ፍለጋ ማለት ነው። ወይኔ በስመ አብ እና ወደ ገደለው ስገባ ሔርሜላ እውነት ለመናገር በጣም ኮመንቱን እንደ አንቺ ለነገሩ መስሚያ እየጠጠ ነው ብለሻል። ምን አገባሽ? የራስሽን ብቻ ነው የምታራምጁ በምትሰሪውና በምታረጊው በምትወኙ ነገር እንኳን ሰው እንዲሁ ይረዳል። እንኳን አይደለችም የቤቱ የባለቤቷ ትቅርና ማለት ነው። ሰው እንደዚህ ተረድቶሻል እኮ አንቺ በቃ ውጪ ነው የተባልሽው። ለምንድን ነው እንደዚህ ሙጭ አይሆንሽ? ጭራሽ አዲስ አበባ በቃ ብሎሽ፣ ሁለታችሁ አሁን ሁለት ቀን ሲሰሩ ስላየሻቸው፣ ሁለት ቀን ስለሳቀች፣ ሁለት ቀን የድሮ ትዝታ ይመለሳል ብሎ ወደ ድሮ ትዝታ ሊመለስ ድሮ ድሮ የሚወስዳት ቡና የሚያገናኙበት ቦታ ላይ ሲገናኙ አየሽ፣ አበድሽ አበድሽ። በፍጹም መገናኘት ማ የለባቸውም ውጪ ብትለኝምም፣ ሄጂ አግኝቻት ጭራሽ እንድትጠላኝና እንድትጠላውና እንድትርቀው አድርግ ማድርገው የአንቺ ስራሽ፣ አመጣጥሽ ለዛ ነው እንጂ እውነት ለማስማማት አለ። ለማስማማትማ ብዙዎች ያስማሟቸዋል። ሽማግሌ የማይጠፋ አስታራቂ የማይጠፋ ቤተሰቦቻቸው እዚህ ላይ ያስማሙዬ። እሺ፣ ቤተሰቦቿን እኮ እሺ ብላለች። አንቺ ለምንድው ጭራ የምትወኙ? በእናትሽ ቤተሰቦቿ እኮ እናትየው እኮ መክረዋት እሺ አንቺ ካልሽኝ እናንተ ምክር ጥፍ አልወጣም እሺ ብላለች። እሷ ለመፈተን ነው እንደዚህ የምትናገረው። አንቺ ግን በፍጹም በቃ ተቃጠልሻ ተቃጠልሽ። እንዴት ትጫወትበታለች ት በቲስ ምንድን የሚባለው እኛ ጋር አባብ እንዴት ሲዛ ትጫወትበታለች ብለሽ ተናደሽ ነው። ለምን ሳቀች ለምን ደስ አላት ነው። ያንን ሁሌ የምትፈልጊው ለቅሶዋን የምትፈልጊው ንዴቷን ነው። ዛሬ ተናዳልሽ እንዴሽ ንዴቷን ነው አንቺ የምትፈልጊው፣ ብስጭቷን ነው አንቺ የምትፈልጊው። ሲጀመር ተከትለሻን ቦታ ይዝራ ድረስ ይልሽ ታረ ምን አይነት ጨራ ባለጌና በእግዚአብሔር ምን አይነት እንዶ ኮመንትሽን ገብተሽ ባነበብሽ ጠቅላላ የሚሉሽ ኧረ እባክሽ ከሕይወታቸው ውጪ ወደ ሰላም ሊመለሱ ነው እኮ ሰላማቸውን ስለምትጠይ ነው እንጂ ዩነት ሰላም አንቺ ልታፈጥሪ አይደለም የሚሄድው። ወይኔ ኧረ ምን አይነት ድንጋይ ፍጡርነሽ ግን በእግዚአብሔር ረ ምን አይነት ምን አይነት ድርቅ ያለሽ ደረቅ ና በእግዚአብሔር ድርቅ ያለይ ደረቅ። ለነገሩ ያው የምትፈልጊው ነገር እንዲሳካልስለ ስለምትፈልጊ ነው። እን እውነት አንቺ የሩታና አብርሃም ሰላም ናፍቆሽ አይደለም። ወይም ደግሞ እውነት ሩታን ና አብርሃምን ሰላም ለማድረግ አለም አንቺ ቡታጅራ ድረስ ሄድ ሽው አብርሃም ናፍቆች ነው። እዛው እንዳለችው ገና ለገና ቤት ገብታለሽ ብለሽ እንደተባልሽ ብዙ ነገር እንትን ጭራ ምን አገባሽ አብረን ይመጣ ነው ስለሚደብረው ስለደብሮት ስላየው ምናምን ምናምን፣ ይሄን ዲስኮርሽን እዛው ከጀርባ ጨርሽ፣ ለማንም ለሕዝብ እንዲ እንዲ ነው ብለሽ አትናገሪ። ብዙ ነገሮችን እያየን እኮ ነው፣ ብዙ ነገሮችን እየሰማን እኮ ነው። እኔ ለሱ ብዬ ብዙ ተብያለሁ፣ ገናም ትባያለሽ። ረጥ ረጥ ነገር ነሽ። ማትረ ሴት በዚህ ልክ ስትወርድ ሴት በዚህ ልክ ስትዘቅጥ ደግሞ በጣም ይደብራል። እውነት ለመናገር በጣም ማለት ነው። በተቻለሽ መጠን ወተሽ ይቺን ሁለት ቀን ሰላም ስላሉ ነገ ተነገወዲያ አይታ ሰው እዛ ጋር ሰላም ላይ እሷ ከምትፈልገው ሰው ጋራ ለምንድን ነው እሱ እሱ እንዲገኝ የማትፈልጊው አንቺ? ያና ዶሽ ነው የእኛ ሰላም አፍጣሪ የኛ ሽማግሌ የኛ አስታራቂ፣ እንዴት ልብሽ ወረቀውና እንዴ ወለቀ ልታስታርቂ መጣሽና በጣም ያሳዝናል። እቺ መቼም መቼ መቼም የማይገባት መቼም ከሲወት እንደው ሙጫ ተጣጣ የማትወጣ ሴት ብትኖር ሔርሜላ ናት። በስማም አንቺ ቢጤሽን አትፈልጊም እንዴ? ምንድን ነው ሰው ነኝ ሰው ኮሽ፣ በቃ እንደ ሰው ተርፍተሽ ራቂ ካጠገባቸው የሷ ጉዳት የሚሰማሽ ከሆነ በእሷ ልክ ተጎድተሽ የምታውቂ ከሆነ ወይም ደግሞ ወደፊት እንዳትጎጂ ከፈለግሽ ራቂ። በቃ ከህይወታቸው ውጭ ተባልሽ፣ ውጪ፣ ውጪ። በድራም በፕራንክ ተነገረሽ፣ በትክክለኛው ተነገረሽ፣ ውጪ፣ ውጪ፣ ውጪ። እንዴ ውጪ ተባልሽ። በቃ እሩታን እኮ ጭራሽ አንቺን እና እሱን እኮ ስታይ ጭራሽ ይብስባታል። የምታስታውሰው ታስታውሽ እንደሆነ መጀመሪያ ላይ እሱ ከማርክ ጋራ ሲገናኝ ሲያገናኝሽ ሲያገናኛት አንቺ እንዴት እንዴት እንደምትላላሽ እንዴት እንዴት እንደምትወኝበት ያ ነው ሊኗ አለ የሚመጣባት አብራችሁ ስታይ ማለት ነው። ያ ያንን ማስጣል ስትች ርቀሽ እሱ ሰላም እንዲሄድ እንዲፈጥር ማድረግ ሲገባሽ ርቀሽ ካጠገባቸው ወጥተሽ ጭራሽ አንቺ ቡታጅራ ድረስ እየሄድሽ እንደዚህ መሆን የለብሽም፣ እንዲህ ማድረግ የለብሽም፣ ምናምን ለአንቺ ድረስ ማን ነው እሱ ሰላም ይመልስልሽ አለችም፣ ሩታ የባለ የቤቱ ባለቤት ትቅርና እንዴ ሌላው እንኳን ኮመንታቶሮች እንኳን ለንቺ ጥሩ መልስ እኮ እየመለሱልሻለሁ። የንቀትሽ ንቀት እኮ ነው። የንቀትሽ ጥግ እኮ ነው። ጭራሽ እዛ እረስ ሄደሽ ተከትለሽ ምን አባቱ አመጣለች አይደል? ነገር ከሆነ ምንም አታመጣም። ተስማማች አልተስማማች እኔ የራሴ የምፈልገው ይፈጸምልኝ እንጂ እኔ እራኩም አላኩም ወጣሁም አልወጣሁኝም የምትለኝን እሰማለሁ ብለሽ ነው? እሷም ደግሞ ለደወሉላት እየሄደች ማግኘት ለደወሉላት ሄዳ የሆነ ነገር እንደምታደርግ ብታደርጊባትስ ማን ያውቃል? የሆነ ነገር አድርገሽበታል ማለት ነው። ያው እንደሙጫ አጣብቀሽበት እዛም እዛም እየሄድሽ ጭራ ሆነሽ ያስቸገርሽው ማለት ነው። ከሕይወታቸው አውጣት ብታስቢ ገና ድሮ ትውጭ ነበር። ያው ጽጌም ልታብድ ነው ዳኒም ላብ ዳኒ ጨርቁን ጥሎ አበደ፣ በቃ ዳኒ ጨርቁን ጥሎ አበደ። እዚህ ጋር ክብረ ንጽህናዋን ወስዶ አስረግዟል። እዚህ ጋር የጽጌን ክብረ ንጽህና ወስዶ ትቷታል። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ፣ ዘንድሮ ዝም ብሎ ከዛም ከዛም አንተም ህግ ቀማሽና እን የዛንም የዛንም ህግ የምትወስደው እንደ ሴቶቹን ህግ እየወሰድክ ቁማር የምትጫወትባቸው። አያችሁ፣ እዚህ ጋ ደግሞ ያችኛውን ትላንትና ሊክድ አልፈለገም። እንዴት ይክዳል? ድሮስ የምሯን አርግዛ ከሆነ ማለት ነው። ካላረገዘችም ገላገለችው። ያው ህግ እየወሰዱ መተው እንደ ልማዳቸው ሆኗል።

የንዝህላልነታችሁን ዝህላልነት እዛም እዛም እየሄዳችሁ እንትን ታደርጋላችሁ። ይቺ ጭራ ያን ይዛ የመጣችሁን ጭራዋን ቆልታ ይዛ መጣች። ሜሮን፣ ጽጌ ቀለበቱን አልፈልግም ብለው ልጅቷን ስታደርግስ ደግሞ ለምን ታቆላ መጣታላችሁ? ለምን መጀመሪያ ስታመጫት አትጠነቀቂም ነበር? ወንድ እኮ ነው። ቀለበት አድርጌላት አለ ብሎ ጋብሬሽ ካልተኛ አለብሮተኛ ቀለበት ሲያደርግላት እና ቀለበት ስላደረገላት አብራት ላይ ተኛለ። አብሮት ከተኛ በኋላ ደሞ እጅ ስለምትፈልግ በህይወት የምፈልገው ገና አንድ ፍሬጅ በህይወት የምፈልገው ነገር ስለሆነ ዳኒ ስለምትፈልጊው ዳኒ ስለምታረጊው በቃ በህይወት የምትፈልገው ነገር ሁላ ፈጸመልሽ። ልጅነትሽን በአጭሩ ማስቀረት መሆኑን አለማወቅሽ አባት የሌለው ልጅ እዛ ጋር ተሳደጉ። እዚህ ጋር ጽጌንም ተስፋ ይሰጣታል። እዛ ጋር ያቺንም ተስፋ ይሰጣለ ሰጣታል። የምን አይነት ድንቁርና የምን አይነት ድንዝዝ ድንዝዝና ህይወት ማለት ነው። እንደዚህ ነው በቃ ላይፍ ለናንተ አይ ህይወት ህይወት፣ እንደዚህ የረከሰችበት ዘመን ህይወት እንደዚህ እቃ የሆነችበት ዘመን። እንደው ያጋጥመን፣ አረ ጌታ! እንደምን አይነት ተአምር ነው የምናየው ነገር። የምናየው ነገር በአጠቃላይ ድራማ፣ ድራማ፣ ድራማ፣ ድራማ። የሰው ልጅ ህይወት ድራማ የሆነበት ዘመን እንደዚህ ድራማ እየሆናችሁ ድራማ አደረጋችሁብን። ህይወታችን ነው ፒፕሉን በአጠቃላይ በድራማ የተንትን የተባለ እንትን አደረጋችሁት። ብጥብጥ ብቻ ብጥብጥ ብቻ ብጥብጥ ብቻ። ያው ሀይሚና ብሩክ ተራራቁ። እንግዲህ ያው ወንድሙም ጠየቀው፣ ምንም የሚያውቀው ነገር የለ። ይህ በመረጃና ማስረጃ እያሉ የድሮ ፎቶኮፒ ፎቶሾፕ እያወጡ የድሮ እንትን ለጥ ይሄ ነው ማምናው። ሃይሚንም ያኛው ልጅ ይሆን እኮ ልክ ሄርሜላ ተልኮ ኖሯት አብርሃምን ህይወት እየበጠበጠች እንዳለች፣ ያኛውም ደግሞ ይሄ የሃይሚን እና የብሮከን ህይወት እየበጠበጠ ያለው ማለት ነው። በዚህ ልክ ገንዘብ እየተከፈለው የሰው ህይወት ለመመጥበጥ እና እናቴ ጉድጓድ ይቆፍራል ሶፊያንም ካላመጣችሁልኝ እያለ ነው ቶፊክ ከዚች ጋር ይችኛዋን አስረግዘዋል። እንደገና አቤት የጌታ አቤት የሰማይ ንጉስ እግዚአብሔር ወይ፣ እንደ ወንዶቹ በጣም በጣም በጣም እኮ የሚገርሙ ናቸው። እንደው ለነገሩ ሴቶቹ እቃ አይደሉም። እዛም እዛም እየሄዱ የሰው ፍቅረኛ እንዳለው የሰው ባል እንደሆነ እያወቁ ይንጠለጠሉ አይደለ። ከዛም ወንድ ልጅ ወንድ ነው። አብራ ስትላፍ አብራ ስትስቅ፣ እንትን ትለዋለች፣ አብራ ይጋደማል። ከዛም ሳያስበው ልጅ ይፈጠራል። እሱ የሚወደው ያችን የምታረግዘው እች እሱ ልቦ ህይወቱ ያለው እዛ ችኛዋ ጋር በአንድ ቀን ስህተት እችኛዋ የእሱን ልጅ አርግዛ ትኖራለች። አርግዛ አረገዝኩልህ ምን አልኩልህ እያለ በግድ ሽማግሌላ በ ሪ በሳቅ እያደረጋችሁ ነው። በጣም ደክሞኛል። ሔርሜላን ሳልናገራት አላልፍም ነው ብዬ ነው የመጣሁት እንጂ ደክሞኛል አይኔ ሁላ እንቅልፍ እንቅልፍ ብሎታል ሁላችሁ እንቅልፍ እንቅልፍ ብሎኛል ድክም ብሎኛል ለማንኛውም በአጭሩ ይበቃችኋል ቪዲዮን ሙሉ እያያችሁ ጨርሱልኝ የጀመራችሁ ጨርሱልኝ በእናታችሁ ለማንኛውም አበረታቱ ማለት ፈልጋለሁ እስቲ ነገ እንግዲህ ስለማዴ ነገ ደግሞ በርታ በርታ ነቃ ነቃ ብዬ ወይ ልመጣ ይችላለ የሚሰራ እንደዚህ ጣል ካደረጉልን ጣል ብለን መጣለን ሄርሜላ ማነቻ የአላዛር ፍቅረኛ ደግሞ አላዛርንና ፍቅረኛውትን ሱን አስታርቃለሁ ብላ ማንጅ ሩታ ሄዳ ነበረ። የኔ ህይወት እንዳየሁት የእናንተ ህይወት እንዳይደቀም ምናምን ብሎ ሰው ቀለበት እያፈራ ነው። የኔ ናት ቀለበት ቀለበት ብለው ሲንበረከኩ ኦይላሉ። እነዛ በአንድ ቀን ዱብዳ ሆኖ የመጡ ሴቶች ናቸው። ቀለበት ሲሏቸው እሺ ብለው የሚሄዱት ምክንያቱም የዛ እቺኛው ህይወት እንዲበጠበጥ ስለሚፈልጉ። ቋሚ ፍቅረኛ ግን ቀለበት ስትባል ትፈራለች፣ ትሸሻለች። ገና ነው ገና ነው ገና ነው እያለች ጊዜውን ታራዝማለች። ምክንያቱም ቀለበት እያደረጉ በአመት እየተለያዩ ስለሆነ ማለት ነው። ቀለበት ዝም ብሎ እንትን ቆርቆሮ ነው፣ ይሰበራል። የሰው ልጅ ዋናው በልብ ነው። በልብ ካፈቀርክ፣ በልብ ከወደድክ ዘላለም መኖር ትችላለ፣ ያለ ቀለበት ማለት ነው። ቀለበትም ቆርቆሮ ነው፣ ይሰበራል። ወረቀትም፣ ፊርማም ወረቀት ነው፣ ይቀደዳል። በልብ ግን ከሌለ ምን ትርጉም አለው? በልብ ሳይኖር እየቀሩ ነው። በአመት በሁለት ዓመት የሚለያዩት ለማንኛውም ይበቃቸዋል። እዚህ ጋ አመሰግናለሁ የተሰላም